ጠቅላዩ ይሞታል፣ ቃሌ ነው። አቡነ አብርሃም ጉዱን አፈረጡት። ሰበር አስደንጋጭ ዜና፣ ለአማራ ህዝቦች። ሰላም ሰላም ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ፣ ላይክና ሼር በማድረግ እንዲጀምሩት በሉሉ እግዚአብሔር ስም እንጠይቃለን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ የሉሉ ሙክታን እየጫናችሁ እየታበረታችሁ በሉሉ እግዚአብሔር ስም እንጠይቃለን። ወቅታዊና አዳዲስ መረጃ ዛሬ የሚዘነላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ። እመቤታችን ትመጣላችኋለች፣ ትምጣላችሁ ከነ ልጇ በቤታችን አባቤታችን ትንገስ። የሚያስጨንቃችሁን ከናንተ እግዚአብሔር ያረቀላችሁ፣ በወርቅ ልብሷም ትሸፍናችሁ፣ በብርሃን መስቀሏም ትባርካችሁ፣ የልባችሁን ሐሳብ ትፈጸምላችሁ። እግዚአብሔር ስለሷ ብሎ ይማረን። ጽኒት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን፣ ልጅሽ ወዳጅሽ ድንግል ሆይ ለምኝልን። አሜን። ቪዲዮውን እንደተመለከታችሁ ነው ሁሌም እንደምንጀምረው ቪዲዮአችንን ዛሬም በምርቃት ጀምረናል ማለት ነው። ሁላችሁም ኮመንት ላይ እየገባችሁ አሜን አሜን አሜን እያላችሁ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው ለማለት ፈልጋለሁ። ማምላክ ወላዲተ አምላክ ተደራችሁ ነው ይወታችሁን ተባርክላችሁ። አረብ አገር ያላችሁ ወቶቼ፣ ወንድሞቼ እንግዲህ በሰላም ወደ ሀገራችሁ ያብቃችሁ፣ ከቤተሰቦቻችሁ ጋር ለመገናኘት ያብቃችሁ ለማለት ፈልጋለሁ። ሀገራችን ኢትዮጵያን መሃሉ አንገነት ዳሩ አነሳት አድርጎ ይጠብቅልን። ከተለያዩ ጦርነቶች ከተለያዩ አስፈሪ ነገሮች እግዚአብሔር አምላክ ይሰውረን። ከዘመኑ መክሰፍታዊ ነገሮች እንዳለ እግዚአብሔር አምላካችን ይጠብቀን። እንደዚህ አይነት ነገሮችን አያሰማን ለማለት ፈልጋለሁ። አሜን አሜን አሜን አሜን እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች አሁንኑ ይደረግላቸው ይሁንላቸው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ ቪዲዮ ነው የምናልፈው፣ ወደ ቀጣዩ መረጃ ነው የምናልፈው። እስቲ ቪዲዮን ተመልክተን እንመለስ። አስቾካይ መረጃ ለተባሉ ልጆች በደቡብ ኢትዮጵያ ወላይታ አገረ ስብከት አረካው የገብረ መንፈስ ቅዱስ ቤተክርስቲያን የራሱ ይዞታ የሆነ አምስት ሄክታር መሬት ተቆርሶ ለግለሰብ እንዲሰጥ በፍርድ ቤት ተወስኗል። ስለዚህ ኦርቶዶክሳውያን ቤተክርስቲያናችን ዛሬ በስደል ላይና፣ ዛሬ ቤተክርስቲያናችን እርሷን እየተነጠቀች ነው። ለዚህ ቤተክርስቲያን ድምጹ ነው ፍት ወላይታ ክልል ላሉ ኦርቶዶክሳውያን ፍቲ፣ ፍቲ ለቤተክርስቲያናችን ይድረሱልን። ጥሪ ከደቡብ ኢትዮጵያ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደል ደርሶባታል። ካላት ካለት መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ የተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ሼር ዲዩት ሪፖስት በማድረግ ተባበሩን አግዙን። ሌሎች ቲክቶከሮች፣ ዩቲበሮች ለዚች ቤተ ክርስቲያን ድምፁን ሁላት። አዎ ቤተ ክርስቲያን እየተከፋች ነው በደቡብ ኢትዮጵያ ወላይታ አረካ ላይ። ስለዚህ ሁላችሁም ድምፁን ሁላት እያልን እንማጸናለን። እናመሰግናለን።

ቪዲዮ እንደተመለከታችሁ ነው። በሰሜን በደቡብ በምስራቅ በምዕራብ ላይ እንግዲህ ኦርቶዶክሲያኖች በግፍ እየተገደሉ ነው፣ በግፍ እየታረዱ ነው። እንግዲህ የቤተክርስቲያን ርስቷ አሁንም እየተቀማ እየተወሰደ ለሌላ ግለሰቦች እየተሰጠ ነው ማለት ነው። ይሄ ነገር እንደቀጠለ ነው። አሁንም እቺን አማናዊት የሆነችን ቅድስት ቤተክርስቲያን ለማጥፋት ሌት ተቀን እየተሰራ ይገኛል። ኦርቶዶክሲያኖች በሰላም ወጥተው በሰላም የፈለጉበት በገዳም ገብተው በሰላም መመለስ የማይችሉበት ሀገር ከሆነ ሰንበት በት ብሏል ማለት ነው። በጣም ያሳፍሩ ዜናዎችን በጣም ያሳፍሩ ተግባራቶችን እየተመለከት እንገኛለን። አማናይት የሆነችውን ቅድስት ቤተክርስቲያናችንን ለማፍረስ የማይደረግ ጥረት እንደሌለ እየተመለከቱ እንገኛለን። ቪዲዮ እንደተመለከታችሁ ነው። ወላይታ ሀገረ ስብከት ላይ እንግዲህ በርካታ ኦርቶዶክሲያኖች እንግዲህ በግፍ ከሚገደሉባቸው፣ በግፍ ከሚጨፈጨፉባቸው፣ በግፍ እንግዲህ ሀሳባቸው የማይደመጥበት ሁኔታ ነው። ኦርቶዶክሳውያን እንደ ኦርቶዶክሳውያን የማይታዩበት ነው። እንግዲህ በግፍ አስገድደው እየደበደቧቸው ይገኛሉ። ካህናት አባቶቻችንን እያረዷቸው ይገኛሉና በጣም የሚያሳፍር ተግባር ነው። እግዚአብሔር አምላክ ምስክሬ ነው። እንግዲህ እኛውንም የምንጠይቀው ምድራዊው እንግዲህ ፍርድ ምንም እንደሌለ ተመልክተናል። አሁን ከሰማይ ነው የምንጠብቀው ለማለት ፈልጋለሁ። ሁላችንም አብዝተን እንጸልይ። እንግዲህ የአባታችን የአቡ የረስተን ቤት ወስዶ ለሌላ ግለሰቦች ውስጥ ተሰጥቷል ማለት ነው። እንግዲህ መቶ ዓመት የጸሉ አባቶቻችን ምድረ ከብድ ላይ እንደዚሁ ገብረ መንፈስ ቅዱስ በዝቋላ ገዳም ሲጊቲ ላይ ምን አባት እንግዲህ የነዚህን ቤተክርስቲያን ነው እያፈረሱ የሚገኙትና በጣም የሚያሳፍር ተግባር ነው። የቤተክርስቲያን ርስት አሁንም እየቀሙ ይገኛሉ። የመስቀል አደባባይ ሆኖ የኦርቶዶክሳን ርስት እንደተቀማው እንደዚሁ ደብረን ቁልደታ ለማርያም የመስቀል ፕሮጀክት እንደተነጠቀው እንግዲህ አሁንም እንደነዚህ አይነት ቦታዎች እየተወሰዱ ይገኛሉ። ቻማኔቶችን ቅድስት ቤተክርስቲያን አሁንም እየበደላት ይገኛሉ። ቅድስት ቤተክርስቲያናችን ሁሌም እንደምናገረው ዛሬ ማርብ ላይ እዚህ ነገር ግን ውድ መምጣቱ አይቀርም። ዛሬ ቅድስት ቤተክርስቲያናችን እያለቀሰች ነው። ቅድስት ቤተክርስቲያናችን እያነባች ነው። ቅድስት ቤተክርስቲያን ሁሌም ማቅ እንደለበሰች ነው።

ማንም አይበረካት። ፋኖ ብዙ የተለያየ የሚያደርገው እንቅስቃሴ ሀገሩ የመጠበቅ ሊመሰገን ይገባል። ሁላችን ሊረዳው ይገባል። በቁማችን መታረድ አለብን፣ መደብደብ አለብን፣ ማለቅ አለብን፣ መጥፋት አለብን። ሀገራችን መጠበቅ አለብን። ባንዲራው መሬት እንደታለን የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኖቀስ ተደመና የቃል ኪዳን ምልክት ነው። እነ አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ምኒልክ አድዋ የዘመቱለት ነው። ስለዚህ በፍጹም በታምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስን የሚያያል ባንዲራውን የሚያያል እውነት ውሸት በኦሮሚያ ክልል እየታገቱ የሚወሰዱ ሰዎች በሳላይሽ ጊዮርጊስ እየተባለ በሚጠራ የሸኔ ካምፕ እንደሚከማቹ ምንጮች ገለጹ። ከአማራ ክልል የሚነሱ ተሽከርካሪዎች በኦሮሚያ ክልል በሰሜን ሸዋ ዞን አሊ አሊዶሮ እየተባለ በሚጠራው አካባቢ እየታገቱ ተሳፋሪዎችና አሽከርካሪዎች በሚሊዮን የሚቆጠር ብር እየከፈሉ ይለቀቃሉ። ባለፉት ሁለት ሳምንታት ጊዜ ውስጥ ሁለት ጊዜ እገታ ተፈጽሞ በመቶዎች የሚቆጠሩ ተሳፋሪዎች እስካሁን ያሉበት ሁኔታ አልታወቀም። አንዳንድ ወላጆች እስከ 1 ሚሊዮን 500 ሺህ ብር እንደተጠየቁ እየገለጹ ሲሆን እገታውን ሸኔ የተባለው ታጣቂ ኃይል እንደሚፈጽመው መንግስት በተደጋጋሚ ሲገልጽ፣ በጃል መሮ የሚመራው የኦሮሞ ነጻነት ሰራዊት ደግሞ እገታውን የሚፈጽሙት መንግስት ያሰማራቸው ሸኔዎች ናቸው ይላል። አንዳንድ የአይን እማኞች እንደሚናገሩት ደግሞ የታጠቁ ኃይሎች የሚያግቷቸውን ሰዎች በያያ ጉለሌ ወረዳ ለሜን ሰላሌሴን በማለፍ ወደ ያያ ቀጨማና ዳለቲ አካባቢ ይወስዷቸዋል። ከዚያም ከሳላይሽ ጊዮርጊስ ወረድ ብሎ ወደሚገኘው የሸኔ ካምፕ በመውሰድ ገንዘብ እስከሚከፈላቸው እንደሚያቆያቸው ምንጮች ገልጸዋል። ቪዲዮን እንደተመለከታች ነው የመረታ ቪዲዮ ትንሽ ቆየት ያለ ቢሆንም እንግዲህ አሁን ሀገራችን ኢትዮጵያ ያለችበት ሁኔታ ያማክላል ብዬ ስላሰብኩ ነው ይዤ የቀረብኩት ማለት ነው። እንግዲህ አባታችን ያስተላለፉትን መልዕክት እንደ ተመለከታችሁ ነው። እንግዲህ በተለያየ የአማራ ክልል ላይ እንግዲህ በጣም እየተገደሉ ይገኛሉ ንጹሃን ዜጎች ማለት ነው። አሁንም በሰላም ወጥቶ ሰው በሰላም መግባት አልቻለም። የምትመለከቱት አደጋዎች እየተከሰቱ ነው። መኪኖች እየታገቱ እንግዲህ ይሄን ያህል ሺ ብር እየተጠየቁ ይሄን ያህል ሚሊዮን ብር እየተጠየቁ እንግዲህ ካላመጡ እነዛ ወጣቶች በግፍ እየተገደሉ እየተጨፈጨፉ ነው እንግዲህ እናት አባቶቻችን ዩኒቨርሲቲ ይማራሉ ብለው የላኮቻቸው እህቶቻችን ወንድሞቻችን እንግዲህ ከሜዳ ላይ ከበረሃ ላይ እየቀሩ እንደሆነ እየተመለከትን እንገኛለን ማለት ነው። ባካችን ባካችን አሁንም አብዝተን ጸሊ ነው ለማለት የምፈልገው። እንግዲህ እኛ በጉልበታችን በኃይላችን አንመካም ፈጣሪያችን ነው ጉልበታችን ኃይላችንና ባካችን ባካችን አብዝተን ጸሊ ለማለት እፈልጋለሁ። እስቲ ወደ ቀጣዩ መረጃ እንለፍና ተመልሰን እንገናኛለን ማለት ነው እስቲ ወዳጅኮ ቅድስት ኪዳነ ምሕረትን ኪድዬ፣ ቅዱስ ሚካኤልን ሚክዬ፣ ቅድስት ክርስቶስ ሰምራን ሰምራዋ፣ አቡነ ተክለ ሃይማኖትን ተክልዬ ብሎ መጥራቱን ኬት ተማርከው ኬት ሳገኘው ወይስ በመናፍቃኑ ቤት ያንን የከበረ የገነነ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን ምንጠራውን ኢየሱስዬ ብሎ ከሚጠሩት ቃርመው ይሆን እንደው ለምሳሌ ተክለ ሃይማኖት ማለት ተክለ አብ የአብ ተክል፣ ተክለ ወልድ የወልድ ተክል፣ ተክለ መንፈስ ቅዱስ የመንፈስ ቅዱስ ተክል፣ እግዚአብሔር የተከለው ማለት ሲሆን አንተ ዝቅ አድርገህ ተክልዬ ስትል እኔ ነኝ የተከልኩ እያልካቸው እንደሆነ ተረድተዋል። እንደው ቅዱስ ሚካኤል ማለት መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ሲሆን ሚኪዬ ትርጉም አለው? ኪዳነ ምሕረት የሰባቱ ኪዳን ማኅተም ሲሆን ኪድዬ ትርጉም ይኖረዋል? ወዳጄ ወይ የአንድን ሀገር መሪ የአንድን ቀበሌ አስተዳዳሪ ከነ ክብሩ ከነ ማዕረጉ ከጠራ እግዚአብሔር አክብሮ ስም የሰጣቸውን እንደ ኮሎ ጓደኛ መጠላት ተገቢ ነው። በዜማዎቻችን በመዝሙሮቻችን ስንኙ እንዲገጥምልን እያልን ክብራቸውን ማውረዱስ ልክ ነው። እንግዲህ ወዳጄ ክብር ፍቅርን ፍቅር ክብርን መንካት የለበትም እና እናስተው። እነዚህ የሆነ ቅርጹ አጽም የሚመስል ነገር ብቻ የሆነ ቅርጽ ነው ብቻ እና እንደዚህ አይነት የመሰለ ነገር የሆኑ ሴቶች ጭቃ ውስጥ ተዘፍቀው ነብር ይሁኑ አውሬ ይሁኑ የማይታወቅ ብቻ ጭቃ ውስጥ ተዘፍቀው የሆነ ራቁታቸውን ነገር ከዛ ደግሞ እንደዚህ የሆነ የሆነች ልጅ ላይ እጅ እንደዚህ ያለን እጅ የሚመስል ነገር እንደዚህ አናቷን ነክቶ ምናምን የሆነ ብቻ ቅርጹ ማይታወቅ ነገር እንደዚህ አይነት ነገሮችና ሌሎችም እንደዚ አይነት ተመሳሳይ ከብዙ ነገሮች ተገጣጥሞ የተሰሩ የሆነ ርሴቶች ራቁታቸው የሆነ የሆነ ዛፎች ምናምን እንደዚህ ተቀጣጥለው ምናምን ነገር ብቻ እንደዚህ የተሰሩ እስከ አንድ አይናችሁን ጨፍኑ፣ እንደዚህ አንድ አይናችሁ ተመልከቱ፣ ከዛ ደግሞ እንደዚህ ብላችሁ ተመልከቱ እያሉ የቅዱሳን ስዕላትን ክብር የሚያወርዱት ተግባራትን እየተመለከትኩና እየታዘብኩ ይገኛሉ። በእውነቱ ይህንን ማድረግ ለምን አስፈለገ? በጣም በርካታ ኦርቶዶክሳን በዚህ ላይ ቪዲዮ ስትሰሩበት ቻሌንጅ አድርጋችሁን ጭምር እስኪ አንድ አይናችሁን ጨፍኑ፣ አይናችሁን በትንሹ ክፈቱት፣ ምን ይታያችኋል? እያላችሁ ቪዲዮ ስትሰሩ ነበር። ለምን አስፈለገ? ትክክለኛ ቅዱሳን ስላት እያለ ጌታችን የሚቤታችን የቅዱሳን የጻድቃን የሰማዕታት እያለ በዚህ ደረጃ መሄዱ ለምን አስፈለገ? ቅዱሳን ስዕላት እጅግ ክብር የሚገባቸው በአምልኮ ስርዓታችን ውስጥ የምንጠቀምባቸው የክብር ባለቤት ጌታችን እነዚህም ቅዱሳን ጻድቃን ሰማዕታትን ፍንትው አድርጎ የሚያሳዩ ወንጌልን የሚሰብኩ ናቸው። እነዚህ ቅዱሳን ስላት ማንም እየተነሳ ክብራቸውን የሚያራክስ የሆነ ራቁታቸውን ሴቶች አገጣጥሞ የሆነ እንስሳዎችን የሆነ ምናምን አገጣጥሞ ስለሰራ ዝም የምንለው ለምንድን ነው? እኛ ያላከበርናቸው ቅዱሳን ስላት ማን እንዲያከብርልን ነው የምንጠብቀው? የምናደርገውን ነገር በጥበብ ማድረግ እንዳለብን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 15 ላይ ሲናገር እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይልና ቁጥር 17 ላይ እንደምን ይላል የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይለናል። ማለት ስለዚህ ሞኞች መሆን የለብን፣ የምናደርገው ነገር በጥበብና በማስተዋል ማድረግ አለብን ማለት ነው። ቪዲዮ እንደተመለከታችሁ ነው እንግዲህ አብዛኞቻችን ስህተት የምንሰራበት ነገር ይሄ ነው ብዬ አስባለሁ። ለቅዱሳን አባቶቻችን ክብር አለመስጠት፣ ለመላእክት ለሰማታት ክብር አለመስጠት ነው ብዬ አስባለሁ። እኛ ሳናቀው እንግዲህ የምናደርገው ድርጊት እንግዲህ ብዙ ኃጢአቶችን እያስገባን ይገኛል ብዬ አስባለሁ። እንግዲህ አባታችን ጻድቁ አቡነ ተክለ ሃይማኖትን ተክልዬ ብሎ መጥራት እንደዚሁ የተለያዩ ቅዱሳን አባቶቻችንን ሰማዕታትን በእንደዚህ አይነት መልኩ መጥራት ልክ እንዳልሆነ ተምረና ማለት ነው። ያኛውም እንግዲህ ወጣት ልጅ አስተማረን ትክል ነገር ነው። አይናችሁን ጨፍኖ ስንባል የሚመጡት የተለያዩ ሴቶች አንድ ላይ ሆነው ይሄ ቅድስት ቤተክርስቲያናችንን አይወክልም። ክልም ቅድስት ቤተክርስቲያናችን ዶግማን፣ ቀኖናን ትውፊቷን እኛ ካላከበረናት ማንም ሊያከብርላት አይችልምና ባካቹ ነው ባካቹ። አብዝተን እንደዚህ አይነት ነገሮች እንጠንቀቅ፣ ለማስፈረጋለው። እንግዲህ ወደ ቀጣዩ መረጃ ስናልፍ እንግዲህ ስለአንድ አለም ጎሳ አዲስ ነገር ተሰምቷል ማለት ነው። ቀነን ያዱኛ ከሞተች እንግዲህ ወሯ ደርሷል ማለት ነው። በጣም የሚያሳፍር ተግባር ነው። እየተመለከተ ነው የሚገኘው። አሁንም እቺታችን ፍትህ እንዳላገኘች እየተመለከተ ነው እንገኛለን። በቀጠሮ በቀጠሮ እየተራዘመ ይገኛል ያለው ነገር። እስቲ ቪዲዮዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። ሀሳብ ያልሰጥበትም፣ እናንተ ሀሳብ ትሰጡበታላችሁ። ወደ ቪዲዮ። ሰላም ሰላም ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ እንግዲህ ይህን ነገር እያያችሁ ነው። እየቀለዱብን ይገኛሉ። ምንድነው ያሉት? የቀነኔን ዲያሪ ዲያሪ ያገኘንና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከዛሬ አላገኛችሁትም። አሁን አገኘ ከእስር ቤት ሆኖ አገኘው አለ። እስር ቤት ሆኖ ሲፈትሸው እስር ቤት ሆኖ አንዱ አለም ጎሳ ከእስር ቤት ሆኖ ይህንን ነገር የተጻፈ ትዝ ብሎ ትዝ ብሎት እንደ ትዝ ሲለው ልካ ይጻፈችለት ነገር ነበር። እና ተፈልጎ ተገኘ አለ። እኔ የምላችሁ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነጋል። ያደረገችው ምንድን ነው? በመጀመሪያ ፎቶሹት ነበራት። ፎቶሹት አደረገች፣ ፎቶዋን ተነሳች ከዛ በኋላ ቤት ስትመጣ ከህፃናቶች ተሰብስበው ከጓደኞቿ ጋር ህፃናቶችም ነበሩ። ሀፒ በርዝደይ ተብሎ ኬክ ሲቆረስ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ብላ ብላችኋለች። ከዛ በኋላ ደግሞ ተኝታ እንደ ብንን ስትል ብንን አለች እና ይነዋል ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች አለ ተወረወረች አዎ ከዛ በኋላ ምንጣፍ ላይ ወደቀች ምንጣፍ ላይ ወድቃ ምንጣፉ ደም በደም ሆነ ሰው አልሰማ ማንም አልሰማ ጓ ሲል አንስታችሁ ሆስፒታል ወሰዳችሁ ይህ ሁላ ነው እንግዲህ ድራማ የምትሰሩትን? ምን አይነት ምን አይነት ፖሊሶቹ ምን እያደረጋችሁ ነው እየተገደዳችሁ ነው አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱ አለም በተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሽፖች በሙሉ እየ እየቀጠቀጠ ሲያሰቃያቸው እንደነበሩት አካላችሁ። አንዱ አለም ጎሳ እንግዲህ በዛሬው ዕለት ፍርድ ቤት ቀርቦ ነበር። አንዱ አለም ጎሳ እንግዲህ በትናንትናው ዕለት ፍርድ ቤት ቀርቦ የአንዱ አለም ጎሳ ጠበቃ እንግዲህ የቀነኔ አዱኛን ዲያሪ አግኝቸዋለሁ እዛ ላይም ብዙ ጊዜ ራሷን ለማጥፋት መድኃኒት እንደተጠቀመች ተጽፎ አግኝቸዋለሁ ብለዋል። በተቃራኒው ደግሞ ፖሊስ የ15 ቀን ጊዜ ይሰጠኝ፣ አንዳንድ ምርመራዎች አልደረሱኝም ብሎ ነበር። ፍርድ ቤቱም እንግዲህ በዚህ ጉዳይ ላይ ውሳኔ ለመስጠት ለዛሬ ቀጠሮ ሰጥቶ ነበር። አንዱ አለም ጎሳ እንግዲህ በዛሬው ዕለት ፍርድ ቤት ቀርቦ ፖሊስም እንግዲህ ፍርድ ቤቱ የጠየቀውን የአስራ አራት ቀን ይሰጠኝ ያለውን የጊዜ ቀጠሮ ለዘጠኝ ቀን ፈቅዷል። ይህም ማለት እንግዲህ አንዱ አለም ጎሳ ሚያዝያ ዘጠኝ ፍርድ ቤት ይቀርባል ማለት ነው። ፖሊስም እንግዲህ እስከዛ ድረስ አንዳንድ የምርመራ ውጤቶችን አሰባስቦ ፍርድ ቤት ይቀርባል ማለት ነው። ቪዲዮውን እንግዲህ እንደተመለከታችሁ ነው። እኔ ከዚህ ቀደም ብዙ ሀሳቦችን አንስቻለሁ፣ ብዙ ነገሮችን ለእናንተ ለማድረስ ሞክሬያለሁ። አሁን ተራው የእናንተ ነው። እስቲ ሀሳባችሁን እዚህ ነገር ላይ እንድገልጹ በሉሉ እግዚአብሔር ስም ጠይቃቸው አላሳስባቸዋለሁ። እንግዲህ ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩልን። ሰብስክራይብ ማድረጋችሁን አትርሱ። የሌሉን ሁኔታ እየጫናችሁ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን።